በጨር በሉ የሚሉ ጨር በጨር ጨር በጨር ብለህ ጥራ የሚሉ። እኛ የምንጠራው ጨር በጨር የለንም። ኢየሱስ ነው የምንጠራው። በቃ ስሙኝ ኦርቶዶክሳውያን፣ ይህ ከዚህ ሁሉ እዳ ውጡና ኢየሱስ ክርስቶስ ጌታ እንደሆነ አምናችሁ ዳኑ። በቃ ይህ ምን አይነት ሸክም ነው? ህዝቡ እኮ በጣም ሸክም በዛበት፣ ሸክም በዛበት። ስንቱን ተስፋ እንዲያደርግ ነው የምትፈልጉ ዳዊት እኮ አሁንስ ተስፋ የማን ነው አለ። ድሄድ ተስፋችሁ እንዴት ትረሳላችሁ? ይሄንን ሁሉ ተስፋ አድርጋችሁ እንኳን ነፃ አልወጣችሁ። ከሞታችሁም በኋላ ደግሞ እንደገና ሟሲት ይመራላችኋል፣ ሟሲት ፍታት ይፈታል። ደግሞ ይሄንን ሁሉ ስርዓት ፈጽመው ጨርሰው ብፁዕ ቅዱስ የተባሉት ራሱ ሲሞቱ ትዚላችኋል። አንዴ ብፁዕ ቅዱስ አቡነ ጳውሎስ ሲሞቱ እንዴ የዛን ዕለት የተፈታ ፍታት። ቤተ ክርስቲያን የራሷ ነፃነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነፃ መድረክ ፈላጊ ናት። የጥምቀት ታቦት ተሸክመን የምናከብረው የመስቀል መስቀል ዘ የምናከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል፣ ትውልድ እንዳታቀዘቅዘው። መልእክቴ ለሁሉም እገሌ ወገሌ ሳል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች ሊነጋ ሲል ይጨልማል። እቤት ውስጥ ከሚደረግ አስር ጸሎት ቤተ ክርስቲያን ውስጥ የሚደረስ አንድ ጸሎት ይበልጣል። ምንግድ የሌላቸው ዀድቅ ክብራቸው በነውራቸው ሆዳቸው አምላካቸው ተስፋቸው ምድራቸው የሆነባቸውን ሰዎች በማዳመጥ ነው ጊዜን የምታሳልፈው፣ ወይንስ ለመንግስት። ገብርኤል አምላክ ተብሎ ተዘምሮለታል። ሚካኤል አምላክ ተብሎ ተዘምሮለታል። ማርያምም አምላክ ተብላ ተዘምሮላታል። ስለዚህ ስንት አማልክቶች ናቸው በኦርቶዶክስ ያሉት? አንተ አሁን እግዚአብሔር ነው የማመልከው፣ ኢየሱስ ክርስቶስን ነው አልከኝ። እኛም እኮ ጥያቄያችን እሱማ ቢሆን እኮ ያስማማል ኢየሱስን ብታመልኩ እኮ ያስማማናል ችግር የለውም ግን በዛሬው ቀን ይብን ማርያም ወደ ገብርኤል እንደ ጮኸች እንደለመነች ድረስልኝ ብላ ጥያቄ እንዳቀረበች እንደጸለየች ይናገራል የዜማው መጽሐፍ ሲዘመርበት ያደረው ስለዚህ ይሄ እኮ ራሱ በአዳም ልኮ ነው እንዴ ማርያም እንዴት ወደ ፍጡር ትጮኻለች ሲቀደም ፍጡር ነች ወደ ፍጡር እንዴት ትጮኻለች ወደ ፍጡር እንዴት ትጸልያለች? እሷ እኮ ነፍሴ ጌታዬን ታከብረዋለች። ዘመን መካከል አንተን አስነስቶ በዚህ ዘመን በዚህ ጊዜ ይቺ ጊዜ የእውነት በዘመናት መካከል ጳውሎስን ሲያስነሳው አስራ አራት መጽሐፍ ሲጽፍ ከሐዋርያት መካከል ሐዋርያት ስራ ምዕራፍ አንድ ላይ ከተጠቀሱት መጽሐፍ ያልጻፉ ሐዋርያቶች አሉ። የሚገርመው ሐዋርያት ሁነው መጽሐፍ አልጻፉ። ጳውሎስን ግን በዘመኑ መጨረሻ በስጋው እንኳ አብሮ ያልነበረ ሲያሳድድ እና ሲገል የነበረውን አምጥቶ 14 መጽሐፍ የጻፈው ያ ሰው ነው። ስለዚህ በዘመናት እድሜ አይደለም በጣም ብዙ ጊዜ በመቆየት እድሜ ያስቆጠሩ ብዙ ካባ የደረቡ ወይም በዚህ በጴንጤቆስቴውም የቆዩ ሰዎች አይደሉም። እግዚአብሔር የገለጠለትን እውነት የገባው ሰው ያንን እውነት ግን ያለመከልከል ይገልጠዋል እና በዘመንህ እግዚአብሔር ጉልበትን ይስጥህ የእውነት በሁኔታዎች በመቸው በጨር በሉ የሚሉ ጨር በጨር ጨር በጨር ብለህ ጥራ የሚሉ እኛ የምንጠራው በጨር በጨር የለንም ኢየሱስ ነው የምንጠራው በቃ ስሙኝ ኦርቶዶክሳውያን ይህ ከዚህ ሁሉ ዕዳ ውጡና ኢየሱስ ክርስቶስ ጌታ እንደሆነ አምናችሁ ዳኑ በቃ ምን አይነት ሸክም ነው? ህዝቡ እኮ በጣም ሸክም በዛበት ሸክም በዛበት። ስንቱን ተስፋ እንዲያደርግ ነው የምትፈልጉት? ዳዊት እኮ አሁንስ ተስፋ የማን ነው አለ። ይሄ ተስፋችሁ እንዴት ትረሳላችሁ? ይህንን ሁሉ ተስፋ አድርጋችሁ እንኳን ነፃ አልወጣችሁ፣ ከሞታችሁም በኋላ ደግሞ እንደገና ሟሲት ይመራላችኋል፣ ሟሲት ፍታት ይፈታል። ደግሞ ይሄንን ሁሉ ስርዓት ፈጽመው ጨርሰው ብፁዕ ቅዱስ የተባሉት ራሱ ሲሞቱ እዚህ ላቸዋል እንዴ? ብፁዕ ቅዱስ አቡነ ጳውሎስ ሲሞቱ እንዴ? የዛን እለት የተፈታ ፍታት ለእሉክ ሌቱ ፍጡራን ስባተ ፈጣሪ ይደልዎሙ እስመተአረዩ በክብሮሙ ይላል። አሁን ይሄ ማለት ከላይ ስንመጣ ለማርያም ሰንዘን ሰግድ ለአቲ ለማርያም፣ ስለዚህ እንሰግዳለን። ነሳ ስጋም ስጋ እግዚአብሔር ከስጋዋ ስጋ ስለነሳ እግዚአብሔር ፈጣሪያ ፈጣሪያ የሆነው እግዚአብሔር። ወረከብ ነን እና መዳኒት አምን ያ ለእኛ መዳኒት ሆነን ይላል። ለእዛ መስቀል ከመተናገር ነው ልክ ነው እንደ በጣም የሚገርም እኮ ነው። ወረከብ ለእፀ መስቀል ይሄ ይላል። ለመስቀል ደግሞ ይላል ከመተናገርን ቅድመ አስቀድመን እንደተናገርን በላይ ሌዋን ጠብጠበ ደመ ቃለ እዛ ላይ ያ የቃል ደም ስለፈሰሰ፣ እያማሜ በባህሪ የስጋ የማይታመመው በስጋ ባህሪ ስለታመመ ይላል። አሁን እውነትም ውሸትም እያቀላቀለ ይሄ በማር የተለወሰ መርዝ ማለት ነው። እያቀላቀለ መጨረሻ ላይ ምን ይላል? ለእሉ ክሌቱ ፍጡራ ነው። ጴንጤ ቤተሰባችን ውስጥ ዘራችን ውስጥ ይገባል ብለን የማናስበው በዛ ተያይዞ ደግሞ በግዕዝ እየተደገመ ቤታችን የሚመለክ ነገር አለ። ቤት ጠገብ ተሰርቶለት፣ ጭራ ተሰቅሎለት፣ ለቅድስ ዮሐንስ፣ ለገናና ለፋሲካ በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ ተብሎ ድርሳን ተደግሞ፣ በግ ታርዶ፣ ደም በእቃ የሚቀመጥለት ማለት ነው። በእንደዚህ አይነት እስራት ውስጥ ነው ሃይማኖት ይዟችሁ ያለው። ወደ ወንጌሉ ከመጣን ደግሞ ወንጌል ምን ይላል? ኢየሱስ ክርስቶስ እኔ መንገድ፣ እኔ ህይወት፣ እኔ እውነት ነኝ፣ በእኔ በቀር ማንም ወደ አብ ሊመጣ አይችልም ይላል። ሰባቱ እኔዎችን ስንመለከት እኔ የህይወት ግንድ ነኝ ይላል። ያለ እኔ ምንም ልታደርጉ አትችሉም ይላል። እኔ የህይወት ውሃ ነኝ ይላል። እኔ የማረካ ነኝ ይላል። እኔ ትንሣኤና ህይወት ነኝ ይላል። እንግዲህ ለኢየሱስ የሆነውን ለፍጡር ለመስጠት ምን ምን አስፈለገ ይሄ ሁሉ? ስለዚህ በእንደዚህ አይነት ትምህርት ስህተት የተጨማለቀ ቤት ስለሆነ